ሰላም በእያላችሁበት የዓለም ዳርቻ ሁሉ ይሁን የተከበራችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን እኩለ ቀን ስድስት ሰዓት ጀምሮ ለሁለት ተከታታይ ሰዓታት በርካታ ጉዳዮች የሚስተናገዱበት የዛሬ ለተ ሐሙስ የዜና ኢትዮጵያ መሰናዳችን ነው፣ አሁን ይጀምራል። የእለቱን ዜና ኢትዮጵያ እየመራን ደግሞ ጌታቸው ይግዛውና ማህለ የታደለ ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን፣ የስድስት ሰዓት አበይት ጉዳዮችን እናስቀድም። የሕዝብ ተወካዮች ምክር ቤት በአንደኛ መደበኛ ስብሰባው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጃ ጸደቀ። የኢትዮጵያ የዲጂታል መታወቂያ ተደራሽነት ሌሎች የአፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። ኢትዮጵያም የባህር በር ባለቤትነቷን ለማረጋገጥ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት ገለጸም። የአሜሪካና የኢራን ውይይት ነገ በሮም እንደሚካሄድ ኦማን አረጋገጠች። የሚሉት የሳቱ አበይት ጉዳዮቻችን ናቸው። የኢትዮጵያ ቴሌቪዥን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ዜና ኢትዮጵያ ከሪፖርተሮቻችን ቀጥታ መረጃዎችን ወደሚቀበልበት መሰናዶው ነው የሚሻገረው። ሪፖርተሮቻችን ስምሪቶችን የወሰዱባቸው በርካታ ጉዳዮችን ሲከታተሉ ነው የቆዩት። ወደ ህዝብ ተወካዮች ምክር ቤት በቀጥታ እንለፍ። የህዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጅ አጽድቋል። 31ኛ መደበኛ ስብሰባውን እያካሄደ የሚገኘው ምክር ቤቱ በውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ የቀረበለትን የውሳኔ ሀሳብ በሙሉ ድምፅ አጽድቋል። አዋጁ የወንዝ ዳርቻን ለማልማትና ለመጠበቅ ያግዛልም ጭምር ተብሎ ታምኖበታል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የምታጋራን ሪፖርተራችን መስከረም ቸርነት ናት። በቀጥታ መስመራችን ላይ የምትገኘው መስከረም፣ እንደምን ሆነሻል? መስከረም፣ አዋጁ ሀገሪቱ ያላትን የውሃ ሀብት ለመጠበቅና ከዘርፉ ለመጠቀም ምን ያህል አስተዋጽኦ ያደርጋል ተባለ? አመሰግናለሁ። ኢትዮጵያ እንደሚታወቀው የውሃ አካላትን አስመልክቶ በተፈጥሮ የበለጸገች ሀገር እንደሆነች ይታወቃል። ታዲያ ይህንን ለማልማት እንዲሁም ለመጠበቅ ደግሞ ተገቢ የሆነ አዋጅ ካለመኖሩ ጋር በተያያዘ እንግዲህ የተለያዩ የውሃ አካላት ጉዳት ሲደርስባቸው መስጠት ያለባቸውን ጥቅምም እንዳይሰጡ ሆነው ቆይተው መቆየታቸው ይነገራል ማለት ነው። በዛሬ ዕለትም እንግዲህ የሕዝብ ተወካዮች ምክር ቤት ባካሄደው ሰላሳ አንደኛ መደበኛ ስብሰባው ላይም በዋናነት የውሃ መስኖና ቆላማ አካባቢዎች እንዲሁም እንክብካቤ ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። ከይህንን ሪፖርት የቀረበው እንግዲህ ከከተማ ልማትና ትራንስፖርት ሚኒስቴር ቋሚ ኮሚቴ ጉዳዮች ጋር በጋራ በመሆን መሆኑም ነው የተገለጸው። ይህም እንግዲህ አዋጁ በዋናነት የውሃ አካላት አወሳሰንና ልማትና እንክብካቤን የተመለከተ መሆኑ ነው የተገለጸው። በተለይ ደግሞ ማህበረሰቡ ከውሃ አካላት ተጠቃሚ መሆን እንድችል ሀገር ከውሃ አካላት ተጠቃሚ መሆን እንድትችል እነዚህን የውሃ አካላት በተገቢው መንገድ ጠብቆ ማቆየት ያስፈልጋልና ምን መደረግ አለበት የሚለውን እንግዲህ ያካተተ አዋጅ መሆኑ ነው እየተገለጸው ማለት ነው። የውሃ መስኖና ቆላማ አካባቢዎች የቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሀምዛዬ እንደገለጹት በተለይ እንግዲህ በዋናነት በወንዝ ዳርቻዎች አካባቢ በውሃ አካላት አካባቢዎች ላይ ከዚህ ቀደም ነዋሪዎች ወይም ደግሞ የዚ አካባቢ በተለያዩ ማህበረሰቡ እንግዲህ ጉዳት ያደርስባቸው እንደነበረ የውሃ አካላት ላይ ካለማወቅ ጋር ተያይዞ ወይም ደግሞ ተገቢው ሕግ ካለመኖር ጋር ተያይዞ ተናግረዋል ማለት ነው። ይህ ደግሞ በዋናነት የሚጠቅመው እንግዲህ ብን ያህል ርቀት ላይ ነው ማልማት የሚቻለው፣ ምንስ ነው ማልማት የሚቻለው የሚለው ላይ ትኩረት ያደረገ እንደሆነ ነው የተገለጸው። ሰዎች እንግዲህ ውሃ አካላት ካሉባቸው ምን ያህል ርቀት ላይ መሆን እንዳለባቸው ይህ አዋጅ እንደደነገገና እንዲሁም ደግሞ በውሃ አካላት አካባቢዎች ምን አይነት ነገሮች ነው ማልማት የሚቻለው የሚለውን ነው የተገለጸው። ለዚህም እንግዲህ በዋናነት የውሃ አካላት ርቀት ላይ መመሪያ እንደሚያስፈልገው ከዛም በዘለለ ደግሞ በውሃ አካላት አካባቢዎች ላይ ሊለሙ የሚገባቸው ከአትክልትና ፍራፍሬ ውጭ የሆኑ ነገሮች መልማት አስፈላጊ እንዳልሆነ ነው የተገለጸው። ከዚህ ቀደም የነበሩት አዋጆች እርግጥ የውሃ አካላት ላይ የሚደርሱ ጉዳቶችን ለመከላከል የሚያስችሉ መጠነኛ መመሪያዎች የነበሩባቸው እንደነበረ ተነስቷል። አብነት ያህል ከተጠቀሱት መካከል ወደ ውሃ አካላት እንግዲህ የተለያዩ የኢንዱስትሪ ምርቶች መሰል ነገሮች እንትን ይላሉና ይገባሉና እነሱን መከላከል አዋጆች ነበሩ። ነገር ግን ደግሞ ከውሃ አካላት ውስጥ ምን ያህል ርቀት ላይ ነው ማልማትስ የሚቻለው እንዴት ነው መንከባከብ የሚቻለው የሚለው ደግሞ ይህ አዋጅ ይመልሳል ነው የተባለው። የምክር ቤት አባላትን በዋናነት ኢትዮጵያ የውሃ አካላት ያላት ሀገራት እንደመሆኗ መጠን ጥንቃቄ ያስፈልጋቸዋል፣ ማልማት ያስፈልጋል። ከዚህ አኳያ ቀድሞ ሊወጣ የሚገባው እንደነበረ ነው አዋጁን የገለጹትና በሙሉ ድምጽ ነው እየጸደቀው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ላደረሰችን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮች ቀጥለዋል ተመልካቾች የኢትዮጵያ ዲጂታል መታወቂያ ተደራሽነት ለሌሎች የአፍሪካ ሀገራት ተሞክሮ የሚወሰድበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ ፋቲክ ገለጹ። የአይዲፎር አፍሪካ ዓለም አቀፍ ጉባኤ በአዲስ አበባ እየተካሄደ ይገኛል። ኢትዮጵያ ስኬታማ ጉባኤ ማዘጋጀቷን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ ፋቲክ ተናግረዋል። የጉባኤው ተሳታፊዎችን በአፍሪካ ዲጂታል ትራንስፎርሜሽን ተግባራዊ ለማድረግ የሚያግዙ ጠቃሚ ሀሳቦች የተነሱበት መድረክ ስለመሆኑ ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ጌታቸው ባልቻ በቀጥታ መስመራችን ላይ ነው የሚገኘው። ጌታቸው እንደምን ቆይተሃል? የኢትዮጵያ የዲጂታል መታወቂያ ተደራሽነት ያላት ተሞክሮ ምን ይመስላል? ምን ደረጃ ላይ ነው የሚገኘው ተባለ። በአጠቃላይ የጉባኤው የዛሬው ውሎስ ምን ይመስላል? አመሰግናለሁኝ ማህሌት፣ እንግዲህ የአይዲፎር አፍሪካ አመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። እንግዲህ አሁን እኔም የምገኘው እንግዲህ በጉባኤው ዛሬ ውሎ እንግዲህ አንድ ጉዳይን አንስቶ በተለይ የፓናል ውይይት እየተካሄደ ይገኛል። በዛሬው ውይይትም እንግዲህ እየተነሳ ያለው በአፍሪካ ባለሙያዎች በአፍሪካ የቴክኖሎጂ ፈጣሪዎች እየበለጸጉ የሚገኙ የመረጃ መለዋወጫ መተግበሪያዎችን አስተማማኝ ከማድረግ አንጻር ከበለጸጉት ሀገራት ከሌሎች በዚህ ልምድ ካላቸው ሀገራት ምን መማር ይቻላል የሚለው ጉዳይ ላይ ተነስቶ ውይይት እየተደረገ ይገኛል። በተለይ አስተማማኝ የመረጃ መለዋወጫ መተግበሪያዎችን ተግባሪ ከማድረግ አንጻር ምን ፋይዳ ይኖረዋል የሚለው ጉዳይ ላይ ውይይት የተደረገ ነው። እንግዲህ በአጠቃላይ ደግሞ እንግዲህ ኢትዮጵያ ይህንን ትልቅ ዓለም አቀፍ ጉባኤ ከ2000 በላይ ተሳታፊዎች ከ105 ሀገራት የተውጣጡ የተገኙበትን ወይ በስኬት ማዘጋጀቷን ነው የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ የገለጹት። እንግዲህ በተለይ ኢትዮጵያ ዲጂታል መታወቂያ ትግበራ በአሁኑ ከ15 ሚሊዮን በላይ ዜጎቿን ተደራሽ ማድረግ ትችላለች። ይህ ዲጂታል መታወቂያ ደግሞ በተለያዩ አገልግሎቶች ውስጥ ቅልጥፍናን በመፍጠር በፋይናንስ፣ በጤና፣ በትምህርት በእነዚህ አገልግሎቶች ላይ ቅልጥፍናን በመፍረት የህዝብ የህዝብ እርካታን በአገልግሎት ላይ ማለት ነው በመፍጠር በኩል ትልቅ አስተዋጽኦ እያደረገ እያስገኘ መሆኑ ተገልጿል። በዚህ ረገድም ኢትዮጵያ እንግዲህ በቅርብ ይህንን ዲጂታል መታወቂያ ፋይዳ በሚል መጠሪያ ተግባራዊ ያደረገችውን ዲጂታል መታወቂያ ተግባራዊ በማድረግ ትልቅ ልምድ ማግኘቷን ይህም ለአፍሪካ ሀገራት ትልቅ ተሞክሮ የሚሆን እንደሆነ ነው ዶክተር ጆሴፍ አቲክ የገለጹት ማለት ነው። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ዲጂታል ቴክኖሎጂን ለመገንባት የሰጡት ከፍተኛ ትኩረት ኢትዮጵያ አሁን ለደረሰችበት ስኬት ዋነኛ ምክንያት መሆኑ ነው ያነሱት። እንግዲህ የጉባኤው ተሳታፊዎችም እንደገለጹት ኢትዮጵያ በተለይ እንደዚህ አይነት ጉባኤዎችን በማዘጋጀት በኩል በተለይ ከቅርብ ዓመታት ወዲህ ትልቅ ተሞክሮ ያላት ሀገር ነች። የህዝቡ እንግዳ አቀባበል በተለይ የኢትዮጵያ አየር መንገድም ከተለያዩ ሀገራት እንግዶችን ወደ አዲስ አበባ ያለምንም መንገላታት በማድረስ በኩል በተለይ እንደዚህ አይነት ምቹ የሆኑ አዳራሾች፣ ሌሎችም ሎጂስቲክሶች ምቹ የሆኑ መሆናቸውን ነው ያነሱት ማለት ነው። የኢትዮጵያም የዲጂታል መታወቂያ ትግበራ ለተለያዩ ሀገራት ተሞክሮ የሚሆን መሆኑን ነው። በተለይ በነዚህ በተካሄዱ ውይይቶችም በተለይ የአፍሪካ ሀገራት ልምድን ልውውጥ የሚያደርጉበት በርካታ ልምዶችም የተገኘበት መሆኑን ነው የገለጹት። መልካም ጌታቸው እናመሰግናለን ለመረጃ ጥሩ ቀን ይሆንልህ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። መንግስት ለቅርሶች ልዩ ጥበቃና ልዩ ትኩረት ሰጥቶ እየሰራ መሆኑን የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ እየተካሄደ ነው የሚገኘው። ለሁለት ቀናት በሚካሄደው በዚህ ጉባኤ ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ክፍት ማድረግ መቻሉም ጭምር ተገልጿል። በጉባኤው ሉሲ ወይም ድንቅነሽ የተገኘችበት አምሳኛ ዓመት ክብረ በዓልም አብሮ እየተከበረ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ያደርሰን ሪፖርተራችን ሞላ ለማየሁ በቀጥታ መስመራችን ላይ ይገኛል። ሞላ እንደምንልሃል። በጉባኤው የተነሱ ሀሳቦችና የጉባኤው ዋና ዓላማ ምንድን ነው የሚለውን ብታጋራን። መልካም። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ለሁለት ቀን ዛሬና ነገ የሚካሄድ ምርምር ለቅርስ ጥበቃና ልማት በሚል መሪ ሀሳብ የምርምር ጉባኤ የቅርስ ምርምር ጉባኤ እየተካሄደ ይገኛል። እዚህ አዲስ አበባ። እንደሚታወቀው ኢትዮጵያ በቅርስ በርካታ ፖቴንሻል ወይም መቃቀም ያላት ሀገር ናት። በአፍሪካ 12 የሚዳሰሱና ስድስት የማይዳሰሱ ቅርሶችን በተባበሩት መንግስታት የቅርስ ጥበቃ ዩኔስኮ በማስመዝገብ ቀዳሚ ሀገር ናት። ይህንን ቅርስ የበለጠ ለማልማት ያግዛል የተባለለት ይህ የምርምር ጉባኤም በተለያዩ የአገር ውስጥና የውጭ ስኮላሮች ወይም ምሁራን ጥናታዊ ጽሑፎች የሚቀርቡበት እንደሆነ ተመላክቷል። በዛሬና ነገ በሚካሄደው የዚህ የምርምር ጉባኤ ቅርሶችን የተመለከቱ በርከት ያሉ ከሀያ በላይ ጥናታዊ ጽሑፎች በአገር ውስጥና የውጭ ምሁራን የሚቀርቡ ሲሆን ከዚህ ውስጥ ሉሲን ወይም ድንቅነሽን የተመለከቱ ስድስት ያክል ምርምር ውጤቶች እንደሚቀርቡ ነው የተገለጸው። በዚህ ምርምር ጉባኤ ላይ መክፈቻ ላይ የተገኙት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳም መንግስት ከቅርብ ዓመታት ወዲህ ለቅርሶች ልዩ ትኩረት በመስጠት የተለያዩ ስራዎችን እየሰራ መሆኑን ገልጸዋል። ለአብነትም የብሔራዊ ቤተ መንግስት እድሳትና የአንድነት ፓርክን አንድነት ቤተ መንግስትን በማደስ ለሕዝብ ክፍት ማድረጉ መንግስት የሰጠውን ትኩረት ያመላክታል ብለዋል። ከዚህ በተጨማሪም በቀጣይ ታድሰው ለሕዝብ ክፍት የሚሆኑ በተለያዩ ጊዜያቶች ተዘንግተው የነበሩ ቅርሶች መኖራቸውን አመልክተዋል። ይህ ሲሆን ግን የፈረንሳይ መንግስት ለቅርሶች እድሳት ከፍተኛ እገዛ ማድረጉን የገለጹት ሚኒስትሯ በፈረንሳይና በኢትዮጵያ መካከል ያለው ግንኙነት ከቅርስ ድሳት ባሻገር በምርምርና በምሁራን በዚህ በቅርሶች ጥበቃ ላይ የሚያደርጉት ትብብር መጠራከር እንዳለበት ገልጸዋል። ከቅርብ ዓመታት ወዲህም በተለይ ኢትዮጵያውያን ተመራማሪዎች በቅርስ ጥበቃና ልማት ዙሪያ ላይ እየተሳተፉ መሆኑና ይህ ደግሞ የቅርስ ልማትን ለማህበረሱ ጠቃሚ ከማድረግ አኳያ ከትውልድ ወደ ትውልድ እንዲተላለፉ ከማድረግ አኳያ ከፍተኛ አስተዋጽኦ እንዳለው ሚኒስትሯ ወይዘሮ ሰላማዊት ገልጸዋል። የቅርስ ጥበቃ ባለስልጣኑ ረዳት ፕሮፌሰር አበባ አያሌውም የቅርስ ጥበቃ ባለስልጣኑ በተለይም ለምርምር ቅርሶችን በምርምር ዘላቂ እንዲሆኑ ከማድረግ አኳያ ለሀገር ጠቃሚ እንዲሆኑ ከማድረግ አኳያ ራሱን የቻለ የምርምር ማዕከል አቋቁሞ ከሀገር ውስጥም ከውጭም ካሉ ምርምር ላይ ከሚሰሩ ተቋማት ጋር በጋራ እየሰራ መሆኑን አንስተዋል። ከዚህ ጉባኤ ጎን ለጎን ሉሲ ወይም ድንቅነሽ የተገኘችበት አምሳኛ አመት እንደሚከበር የተገለጸ ሲሆን ጥናታዊ ጽሁፎችም ሉሲን ወይም ድንቅነሽን ባለፉት 50 አመታት ከ50 አመት በፊት ሲገኝ የነበረውን ሂደት በሚያሳይ መልኩ ዓለም አቀፍ ተመራማሪዎች ጥናት ያቀርባሉና ውይይት ይደረግበታል ተብሎ ይጠበቃል። በከሰዓት በሚኖሮ ፕሮግራምም የፈረንሳይ መንግስት በገንዘብ ድጋፍ የታደሰው ላለፉት ጥቂት የሚባሉ ወራቶች ዝግ ሆነ የቆየው የኢትዮጵያ ብሔራዊ ሙዚየም እድሳቱ ከሰዓት በኋላ ተመርቆ እንደሚከፈትና ከነገ ጀምሮም ደግሞ ለህዝብ ክፍት እንደሚሆን ተገልጿል። ዛሬና ነገ በሚካሄደው ይህ የቅርስ ምርምር ጉባኤ የተለያዩ ጥናታዊ ጽሁፎች ቀርበው በተለይም ደግሞ የኢትዮጵያን ቅርሶች ከዚህ በበለጠ እንዴት እናልማ በሚል ጉዳዮች ላይ ውይይት ይደረጋል። ለአሁኑ ያለው መረጃ ይህን ይመስላል። ሞላ አለማየሁ፣ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ክለብ እናመሰግናለን። መልካም ቀን ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት አስታወቀ። ኢንስቲትዩቱ ለሶስተኛ ጊዜ በቀይ ባህርና በባህረ ሰላጤው ዙሪያ ትኩረቱን አድርጎ ያዘጋጀው ውይይት እየተካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን መሀሪ አለሙ በቀጥታ መስመራችን ላይ ነው የሚገኘው። ማሀሪ እንደምን ቆይተሃል? ኢትዮጵያ በቀጠናው የወደብ የባህር በር ባለቤትነቷን በምታረጋግጥበት ጉዳይ ዙሪያ የተነሱ ሀሳቦች ምንድን ናቸው በጉባኤው ላይ? አመሰግናለሁ ማህሌት። እንግዲህ ቀደም ብላችሁ እናንተም እንዳላችሁት በዛሬ ዕለት ኢትዮጵያ በቀይ ባህር ወይም ደግሞ የወደብ ባለቤትነት በምትሆንበት ዙሪያ ውይይት እየተደረገ ነው የሚገኘው። እንግዲህ በተለያዩ ጊዜ ኢትዮጵያ ይህንን ጥያቄ የወደብ ባለቤትነቷን ጥያቄ በተለያዩ ዘመናት ስትጠይቀው የነበረው ጥያቄ ነው፣ አሁንም እየቀጠለችበት ያለ እንደሆነ ይታወቃል። ከዚሁም ጋር በተገናኘ እንግዲህ በዛሬ ዕለት የውጭ ጉዳይ ኢንስቲትዩት ያዘጋጀው ውይይት ነበር፣ ሶስተኛ ዙር እየተካሄደ የሚገኝ ነው ይህ ውይይት። እንግዲህ በዛሬ ዕለትም እንግዲህ የኢትዮጵያ ሚና ምንድን ነው ሊሆን የሚችለው የወደብ ባለቤትነት መብቷን እንዲጠበቅላት ኢትዮጵያ ምንድን ነው መስራት ያለባት በሚለው ዙሪያ በአጠቃላይ የተለያዩ ምሁራን ፖሊሲ አውጪዎችም ጭምር እንዲሁም የተለያዩ ሀገራት አምባሳደሮችም ጭምር የተገኙበት ውይይት እየተካሄደ ነበር የሚገኘው። እንግዲህ በዚህ ውይይት ላይ በተለይ ኢትዮጵያ በተለያዩ ጉዳዮች ላይ ትብብር በማሳየት በተለይም በጸጥታ ጉዳይ እንዲሁም በኢኮኖሚክ ጉዳይ ወይም በኢኮኖሚያዊ ጉዳዮች ላይ ውይይቶችን በማድረግ በማጠናከር ከቀጠናው ሀገራት ጋር በትብብር መስራቷን እንደምትቀጥል ነው መድረኩ ላይ የተገለጸው። እንግዲህ በዋናነት ኢትዮጵያ ይህን ትብብር ስታደርግ በተለይ በቀይ ባህርና በአረቡ ዓለም ወይም ደግሞ በዚህ በገልፎ ፋደን በሚባለው አካባቢ ቀጠና ያለውን መረጋጋት ወይም ከሰላም ጋር የተገናኘውን ማረጋጋት ሲፈጠር ከአፍሪካ ቀንድ ጋርም የተገናኘው እንደዚሁ በሰላም ዙሪያ መረጋጋት ይፈጠራል ተብሎ ነው የሚታሰበው እና የኢትዮጵያ ሚና በተለይ በዚህ በየወደብ ባለቤትነት በምትሆንበት ዙሪያ ስትሰራ እንግዲህ ኢትዮጵያውያን በሙሉ ለዚሁ ስራ የተለያዩ አበርክቶዎችን ወይም ድርሻቸውን ሊወጡ እንደሚገባም ነው የተገለጸው። እንግዲህ በአጠቃላይ በኢኮኖሚያዊ ትብብርም ሆነ በጸጥታው ትብብር ኢትዮጵያ ቁርጠኛ ሆና ቀጣይነት ባለው መልኩ ይህን ጥያቄውን የምትቀጥልበት የምታስቀጥልበት እንደሚሆንም ነው የተገለጸው። መሀሊት መልካም መሀሪ፣ እናመሰግናለን። ለመረጃ ጥሩ ቀን። የማር ምርት በምግብ ራስን ከመቻል ባለፈ የውጭ ምንዛሬን በማሳደግ ረገድ ከፍተኛ አስተዋጽኦ ያደርጋል። ከሰሞኑም በኢትዮጵያ ሁለተኛው የንብ ሀብት ጉባኤ ሲካሄድ ቆይቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ደግሞ ከሪፖርተራችን ዛህራ መሐመድ እንጋራለን። ዛህራ በቀጥታ መስመር ላይ ነው የምትገኘው። እንደምንሎሻል ዛህራ። ለመሆኑ እንደው የንብ ሀብትን በመጠቀም ኢትዮጵያ ያለችበት ሁኔታ ምንድን ነው የሚያሳየው? የጉባኤው መካሄድስ ከዚህ ከሀብቱ ይበልጥ ለመጠቀም ምን አይነት ፋይዳ ይኖረዋል? እሺ አመሰግናለሁ። እንግዲህ ኢትዮጵያ በእንስሳ ሀብት፣ በአሳ እንዲሁም በንብ ሀብት በአፍሪካ ቀዳሚ ከሚባሉት ሀገራት ተርታ የምትመደብ ናት። ነገር ግን ይሄን ሀብቷን በአግባቡ ተጠቅማ የሚፈለገውን ውጤት በማምጣት ረገድ ወደኋላ እንደቀረንና ብዙም እንዳልተጠቀምንበት ይጠቀሳል። ከዚህ ጋርም ተያይዞ እንግዲህ በተለይ ደግሞ ከንብ ሀብት ጋር ተያይዞ የማር ምርትን የተሻለ ውጤታማ ለማድረግ ከሶስት ዓመት በፊት በ2015 በሀገር አቀፍ ደረጃ የተጀመረው የሌማት ትሩፋት ምርሃ ግብር በምግብ ራስን ለመቻልና በዚህ አይነት ምርቶች የተሻለ ውጤት እንድናመጣ የሚረዳ እንደመሆኑ መጠን በተለይ ለማር ምርት ዘመናዊ የንብ ማምረት ሂደትን እንድንከተልና ይህንን የሚሰሩ ገበሬዎችንም በዚህ ዘርፍ የተሰማሩ ድርጅቶችንም በዘመናዊ መልክ በመደገፍ ረገድ በርካታ ስራዎች እየተሰሩ መጥተዋል። በተለይ ባለፉት ሁለት አመታት በሀገር አቀፍ ደረጃ ዘመናዊ የንብ ቀፎዎችን በማሰራጨት ደረጃ በግብርና ሚኒስቴር ከ2.3 ሚሊዮን በላይ ቀፎዎችን ማሰራጨት እንደተቻለ ነው እየተገለጸው። እንደውም ለማሳየነት እንኳ ብናነሳ በኦሮሚያ ክልል በጅማ ዞን የጅማ ዞን እንደምናውቀው በማር ምርት እንግዲህ ከሚጠቀሱ አካባቢዎች አንዱ ነው። በዚህ አካባቢ ብቻ ቀደም ሲል የነበረው ወደ 40 ሺህ የሚሆን የማር ቀፎን በስርጭቱን ዘመናዊ የማርቀፉን በማሰራጨት ወደ አንድ ሚሊዮን ማድረስ እንደተቻለና መቶ አርባ ሺ ቶን የማር ምርት ማዘጋጀት እና ለሀገር ውስጥም ለውጭም ፍጆታ ማዘጋጀት እንደተቻለ ነው የተገለጸው። ይሄ በእንዲህ እንዳለ እንግዲህ ከሰሞኑ በሀገራችን ሁለተኛው የንብ ሀብት ጉባኤ በሀገራችን ተካሂዷል። ይሄም ደግሞ ካለን ሀብት የደን እንዲሁም ደግሞ የቆዳ ስፋትና የአየር ንብረት ጋር ተያይዞ ነው በሁለተኛ ይሄ ሁለተኛው ጉባኤ እዚህ ሀገራችን እንዲካሄድ የተመረጠው። በዚህ ጉባኤ ላይ እንግዲህ በተለይ ንቦች ማርን በማምረት ሂደት ውስጥ ባላቸው መስተጋብር ስነ ምህዳሩን ከመጠበቅ አንጻር መጠበቅ ላይ ጥሩ ስለሆኑ በዚህ ላይ ትኩረት ተደርጎ እንዲሰራ የሚያስችሉ ስራዎችን፣ ጥናታዊ ጽሁፎችን የተለያዩ ጉዳዮች ላይ ጥናታዊ ጽሁፎች ይቀርባሉ። በማር ምርት ላይ የተሰማሩ ግለሰቦች፣ ድርጅቶች ከተለያዩ ሀገራት የመጡት እዚህ ላይ የልምድ ልውጥ እንዲወስዱበት ይደረጋል፣ ተደርጓልም። ጉባኤውም ይሄን እነዚህ ነገሮች ነው ሲያስተናግድ የቆየው። እንግዲህ በዚህ ሂደት ውስጥ በቀጣይ በሚዘጋጁ ጉባኤዎች ውስጥ ደግሞ ኢትዮጵያ በሌሎች ሀገራት ልዩ ጣዕም ያላት ያላቸውን የማር ምርቶች ለውጭ ገበያ እንድታቀርብ እንዲሁም ደግሞ በዓለም አቀፍ ገበያም ተወዳዳሪ እንዲሆን ለማድረግ ከፍተኛ ጥቅም እንዳለው ነው የተገለጸው። እንግዲህ በግብርና ሚኒስቴር ደረጃም በቀጣይ በተለይ ከአረንጓዴ ልማት ጋር ተያይዞ ደንም በመጠበቅ እንዲሁም ደግሞ ከኢንዱስትሪ የሚለቀቁ የማር ምርታችንን ወይም ንቦችን የሚጎዱ ነገሮችን በመጠበቅ ረገድ ከፍተኛ ትኩረት ሰጥቶ በዘመናዊ የማር ምርት በኩል ከፍተኛ አስተዋጽኦ እንደሚያደርግ ነው የተገለጸው። ዛህራ ላደረሰችን መረጃ ከልብ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ የተከታተላችሁ ትገኛላችሁ ተመልካቾቻችን። በዝርዝር ወደምንመለከተው ዘገባ መለከተው ዘገባ ደግሞ እንሻገራለን። በኢትዮጵያ ከመጪ ወር ጀምሮ በአብዛኛው የሀገሪቱ አካባቢዎች ከመደበኛ በላይ ዝናብ ሊኖር እንደሚችል ቅድመ ዝግጅት ማድረግም እንደሚያስፈልግ የምስራቅ አፍሪካ የልማት በይነ መንግስታት የአየር ንብረትና ትንበያ ትግበራ ማዕከል አስታወቀ። በተለያዩ አካባቢዎች የጎርፍ አደጋ ስጋቶችን ለመቀነስ ደግሞ ዝግጅት መደረጉን የገለጸው የውሃና የኢነርጂ ሚኒስቴር ነው። ሞላ ለማየሁ ዝርዝር አለው። በኢትዮጵያ ከአራቱ ወቅቶች አንዱ በሆነው ክረምት አብዛኛው የሀገሪቱ ክፍል ዝናብ የሚያገኙበት ወቅት ነው። የምስራቅ አፍሪካ የልማት በየነ መንግስታት የአየር ንብረት ትንበያና ትግበራ ማዕከል ባወጣው የቅድመ ክረምት የአየር ጠባይ ምልከታ ከሚቀጥለው ሰኔ ወር እስከ መስከረም ባለው መደበኛና ከመደበኛ በላይ ዝናብ በአብዛኛው የኢትዮጵያ ክፍል ይኖራል። በክረምቱ ወቅት ከመደበኛ በላይ የሚጠበቀው ዝናብ ለግብርና እንቅስቃሴና ለግድቦች ውሃ መያዝ አስፈላጊ በመሆኑ ባለድርሻ አካላት አስፈላጊውን ዝግጅት ማድረግ እንደሚጠበቅባቸው በኢጋድ የአየር ንብረት ትንበያና ትግበራ ማዕከል የአየር ንብረት ለውጥ ተመራማሪ ትጥቄ ካሳ ገልጸዋል። ከመደበኛ በላይ የተተነበየው ዝናብ ለግብርና እንቅስቃሴ በጣም አስፈላጊ ነው እና መንግስታት በየሚመለከታቸው በየመስሪያ ቤት በግብርናም ሊሆን ይችላል በውሃም ዘርፍ ይችላል በሌሎችም ዘርፎች ያሉ ባለሙያዎች ጋር በመመካከር አስፈላጊውን ዝግጅት በማድረግ የግብርናው እንቅስቃሴ እንዲደግፍ በማድረግ ከግድቦችም ጋር የተያያዥነት ስላለው በግድቦችም አካባቢ ያለውን ነገር መረጃ በማጠናከር ቅድመ ዝግጅት ያስፈልጋል። ለበለጠ ምርታማነትን ለማሳደግ በኢትዮጵያ ደቡብ፣ ደቡብ ምዕራብና ሰሜን ምስራቅ አካባቢዎችን ጨምሮ በአብዛኛው የሀገሪቱ አካባቢዎች የሚጠበቀው የዝናብ መጠን ከመደበኛ በላይ መሆኑ ጎርፍና የመሬት መንሸራተትን ጨምሮ ሌሎች አደጋዎችን ሊያስከትል ስለሚችል ቅድመ ጥንቃቄ ማድረግ እንደሚገባም ተመራማሪው ተናግረዋል። በተለይ በኢትዮጵያ እንደዛ በመሆኑ በመሀል ተከታታይነት ያለው ከመጠን በላይ ያለው ዝናብ ሊከሰት ስለሚችል የጎርፍ ተጠቂ በሆኑ አካባቢዎች ቅድመ ጥንቃቄ፣ ቅድመ ዝግጅት ማድረግ አስፈላጊ ያስፈልጋል። በሀገሪቱ የተለያዩ አካባቢዎች ሊፈጠሩ የሚችሉ የጎርፍ አደጋዎችን ለመቀነስ ስጋት ያለባቸውን አካባቢዎች በመለየት ዝግጅቶች መደረጋቸውን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ይተፋ ገልጸዋል። እንደ ሀገር ችግሮች እንዳይፈጠሩ ዝግጅቶች አድርገናል። አሁን በዚህ ደረጃ ላይ በተለይ የወንዝ ማስፋት ስራ በየአመቱ ችግር ያለባቸው ቤዜሮች አሉ። ለአንድ እስራኤል ጉዳይ በቀላሉ መነጫ አይደረግም። እንኳን ኢትዮጵያ በዚህ ደረጃ ያለን ቀርቶ ባደጉ ሀገሮችም አደጋው እንሰማዋለን። ትልቁ የምንከተለው ስራ ምንድን ነው? ማስጠንቀቂያ መስጠት ነው። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የአየር ንብረት ትንበያና ና ትግበራ ማዕከል በቀጠናው በየጊዜው የአየር ንብረት ትንበያ የሚያወጣ ሲሆን ከሰኔ እስከ መስከረም ያለው ትንበያ በቀጠናው የጎርፍ ስጋት መኖሩን ያመላክታል። እንቀጥላለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከውጭ መረጃ ምንጭ ወዳገኘናቸው ዘገባዎች ደግሞ እናልፋለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁሉም የጋዛ አካባቢዎች ከሐማስ ነጻ እስከሚሆኑ ድረስ ጦርነቱ እንደሚቀጥል ገለጹ። የጋዛ ጦርነት ማብቂያ የሚሆነው መላው የጋዛ ሰርጥ በእስራኤል የጸጥታ ቁጥጥር ስር ሲሆን መሆኑን የገለጹት ኔታንያሁ ሀገራቸው ለጊዜያዊ የተኩስ አቁምና ታጋቾችን የመልቀቅ ስምምነትን ለማድረግ ዝግጁ መሆኗን አረጋግጠዋል። ጠቅላይ ሚኒስትሩ በጋዛ ያለውን ሰብአዊ ቀውስ መከላከል አስፈላጊ መሆኑን አጽንኦት በመስጠት የእርዳታ አቅርቦትን ለማፋጠን ያላቸው የሶስት ደረጃ እቅድ ማውጣቷንም ተናግረዋል። በጋዛ ያለው ወታደራዊ እንቅስቃሴ እንዲቆምና ሰብአዊ እርዳታ እንዲገባ እንዲፈቀድ ዓለም አቀፍ ጫና እየደረሰበት የሚገኘው የእስራኤል መንግስት ጦርነቱ የሚያበቃው ሁሉም የእስራኤል ታጋቾች ሲፈቱና ሐማስ ሙሉ በሙሉ ትጥቅ ሲፈታ ነው ማለቱን የዘገበው ቢቢሲ ነው። የእስራኤል ባለስልጣናት የሰብአዊ እርዳታን የጫኑ 93 መኪኖች ወደ ጋዛ ማክሰኞ መግባታቸውን የገለጹ ቢሆንም እስካሁን ለተረጂዎች ማከፋፈል እንዳልተቻለ እየተገለጸ ይገኛል ሲል ቢቢሲ በዘገባው አትቷል። የአሜሪካና የኢራን ውይይት ነገ በሮም እንደሚካሄድ ኦማን አረጋገጠች። በዋሽንግተንና ቴህራን መካከል አምስተኛው ዙር የኒውክሌር ድርድር አርብ እለት በሮም እንደሚካሄድ የኦማን የውጭ ጉዳይ ሚኒስትር ባድር አልቡ ሳይድ ተናግረዋል። ድርድሩ በሁለቱ ሀገራት መካከል በዩራኒየም ማበልጸግ ዙሪያ የማይታረቅ የአቋም ልዩነት እያንጸባረቁ ባሉበት ወቅት መካሄዱ ትኩረት ስቧል። የአሜሪካ ባለስልጣናት ኢራን የኒውክሌር መርሃ ግብሯን እንድትቀንስ ብቻ ሳይሆን ዩራኒየም ማበልፀግን ሙሉ በሙሉ እንድታቆም እንደሚ ፈልጉ በተደጋጋሚ የገለጹ ቢሆንም የኢራን መንፈሳዊ መሪ አያቶላ ሀሊ ካሜኔ በበኩላቸው አገራቸው ዩራኒየምን ለማበልጸግ የአሜሪካ ፈቃድ እንደማያስፈልጋት ሲናገሩ መደመጣቸው የሁለቱ ሀገራት ውዝግብ ወዴት ሊያመራ ይችላል የሚል ጥያቄን አጭሯል ሲል የዘገበው አልጀዚራ ነው።